ሰርተሽ የደራ ልጅ ተውለሽ የመሬ ልጅ ባንባርሽ ተውበሻለን፣ አምሮብሻለን፣ ተውበሻለን። ብሩኬ በቲክታክ ስቶሪ ላይ እንዲህ አለ። በቃላት ድርድር ብዙ ተስፋ ይሰጡንና እንደ ንፋስ ጭር ብለው ይሄዳሉ። ተስፋ ከተሰጠ በኋላ ማለት ነው። ከዛም በኋላ ያ ተስፋ የተሰጠው ሰው ዓለምን በእጁ እንደጨበጠ ይመስለውና በሚደሰትበት ጊዜ አሁንም ደግሞ ትተዋቸው ይሄዳሉ ማለት ነው። በዚህ ብቻ አላቆመም። ሐይሚይም ፖስት አድርጋለች። እሱም ደግሞ ቀድሞ ፖስት ያደረገዋለ። ሐይሚ ምን አለች? የእኔ ወንድም ሴት ልጅ ብር የምትወደው የማትወደው ወርቅ ቤት ብቻ ነው ብላለች። ቅኔው በጣም ነው የሚያማው። ብሩኬም ደግሞ መራቅን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 ቤተሰብ በጣም ትልቅ ተስፋ አለኝ። አሁንም ተስፋ አልቆርጥም ግን የምንሰማቸው ነገሮች ማለት ነው ከተለያየ ሰው የሚሰሙት ነገሮች በጣም ከባድ ናቸው። እንደውም ተስፋ የሚያስቆርጥ ነገር ነው፣ ከሰዎች የሚሰሙት እኔ አላቅም እኔ መጨረሻውን ያሳምረው ነው የሚለው እንጂ በእነሱም አቅረቢያ ያሉ ልጆች፣ አንዳንድ ልጆች የሆነ ነገር ጣል ጣል የሚያደርጉት እዚህም ሶሻል ሚዲያ ላይ የምንሰማው ነገር መጥፎ መጥፎ ነገር ነው። ሌላ ምናልባት ሌላ የተደበቀ ነገር ካላቸው እንጂ ሀይሚና ብሩኬ በዚች ነገር እዚህ ደረጃ ይደርሳሉ ብዬ እኔ ፈጽሞ አላምንም። ቤተሰብ ፈጽሞ በጭንቅላቴም ሊመጣም ያልቻለው ነገር ይሄ ነው። ለእኔ ብሩኬ ከሶሲ ጋር ፕራንክ በመስራቱ እውነት ነው ተብሎ ሃይሚ ልትርቀው ነው የሚባለው ነገር ወይንም ደግሞ ይሄ ዳኒ በሚያመጣው ትልክሽክሽ ነገር ቆሻሻ ነገር እየሰበሰበ ከየትም ማለት ነው። በዛ ነገር ሀይሜ አምናው ዳኔን ከብሩኬ ጋር ይለያያሉ የሚለው ነገር በአይምሮ ፈጽሞ አይመጣም ለእኔ ማለት ነው። ምናልባት ግን እኛ የማናውቀው ከካሜራ ጀርባ የተደበቀ ነገር ካለ ኦኬ፣ ማናውቀው በቃ ተመልካች የማያውቀው ነገር ካለ ይሄንን ምክንያት አድርጋችሁ ለመለያየት ፈልጋችሁ ከሆነ ስበብ እያበዛችሁ እሱ የራሳችሁ ጉዳይ ነው። በነገራችን ላይ አብራችሁ ብትኖርም የምትጠቀሙት እናንተ ናችሁ፣ ብትለያዩም የምትጠቀሙት የምትጎዱት እናንተ ናችሁ። እኛ ተመልካቾች ማለት ነው። በነገራችን ላይ እኔም ሆንኩ ተመልካች ሁላችንም የምንፈልገው የእናንተን ደስታ ነው። በቃ እናንተ የትም ሆናችሁ የትም አንድ ላይም ሆናችሁ ለየብቻም ሆናችሁ ሀዘናችሁን ሳይሆን ደስታችሁን ነው የምንፈልገው እኛ። እኔ በበኩሌ እንደዛ ነው የምፈልገው። የእውነት ነው የሚላችሁ። ግን አሁን ላይ ግን ማለት ነው የምንሰማቸው ነገሮች በጣም ነው የሚያስጠሉት። የሚወራው ነገር በተለይ እኔ ከራሳቸው አንደበት ይምጣ መጨረሻውን ልይ ብዬ ነው እኔ ዝም ያልኩት እንጂ ማለት ነው በጣም ብዙ ነገር እየሰማሁ ነው ብዙ ነገር እያየው ነው ያለሁት ግን ትግስት ለሰው ልጅ በጣም ጥሩ ነው። በጣም ብዙዎቻችሁም እንደ እኔ ታግሳችሁ መጨረሻውን የምጠብቁ ልጆች አላችሁ። በደንብ እኔ ከአንድ ጓደኛዬ ጋር አወራለሁ በውስጥ ስለዚህ ጉዳይ ማለት ነው። በደንብ ማለት ነው ስለ ሃይሚ ስለ ብሩኬት ተጨንቃ በስርዓት ነው የምታናገረኝ። ሌላም ልጅ እንደዚሁ መታለች፣ እንዴት ነው ምንድነው ነገሩ የምትለኝ። ግን ከድሮ ጀምሬ እማወራት ጓደኛ ያለች ቤስት በተለይ አሁን ላይ ማለት ነው የሃይሚ ጉዳይ በጣም የሚያሳስባት ማለት ነው፣ የብሩኬን እንደዛው። ምንድነው ነገሩ የሚደረገው ነገር እያለች ማለት ነው። ልክ እንደ እህቷ ሃይሚን የምታያት በቃ ብሩኬንም እንደዛው፣ እነሱ ጋር የሆነ ነገር እንዳይፈጠር የምታደርገው ጥረት ጥረት እንዳይመስላችሁ። ከዛ ደግሞ ማለት ነው ሌላ ቦታ ደግሞ ስትሰማ አትችልም፣ መጥፎ መጥፎ ነገር ስለ ብሩኬ ሌላ ነገር ይወራል፣ ስለ ሃይሚ ሌላ ነገር ይወራል። እኔ ራሱ በጣም ነው የደከመኝ። በጣም ይሄ ነገር በእኛ የሚያልቅ ነገር በኛ የሚቋጭ ነገር አይደለም። እኛ በእርግጥ የታረቁት የዛኑ ቀን በዚህ ጉዳይ ላይ በዚህ ጉዳይ ላይ ታርቀዋል፣ ግን ሌላ ነገር ከጀርባ ከጀርባ ከበፊት ጀምሮ ያለ ነገር አለ። ወይም አውጥታችሁ ግልጽ አድርጋችሁ ተናግራችሁ ተመልካችም እረፍት ያገኝ ማለት ነው። ትናንት አሁን ብሩኬ ለዚህ ሰውዬ ለአቶ ዳኒ ተብዮ ሸር አድርጎለታል። ለምን ይሄ ለእኔ ጥያቄ ነው። በነገራችን ላይ ለምንድነው ሸር ያደረገለት ብሩኬ እሱን እያዋረደው ነው እሱን እያንቋሸሸው ነው የእሱን ገመን እኔ አላምንበት የሚያመጣውን ነገር ግን የብሩኬ ገመናው የሰራው ስራ እየተባለ አፀያፊ ነገር ነው እየተናገረ ያለው እና ብሩኬ ነገር እንዲታወቅለት ነው ሸር የሚያደርገው አንድ ሰው እኮ ለአንድ ሰው ሸር የሚያደርገው ማለት ነው የሰራው ስራ ጥሩ እንደሆነ በቃ እንዳለ የእሱ ፋሚሊዎች እንዲያውቁለት እንዲያበረታቱት ነው እኔ እንደዛ ነው የማውቀው እና እኔ ለምንድን ነው ሸር ያደረገለት ብሩኬ? እኛ ለሱ እየተንጨረጨረን እንደውም ሀይሚ ላይ ጫና እያደረግን እኔ ሀይሚ ላይ ጫና እያደረግኩ ነበር። ለምንድነው ሀይሚ ለምንድ ነው የማትቀበለው፣ ለምንድ ነው ማትረዳው እያልኩ፣ ለምን የዳኒን ወሬ ለምን ትሰማለች እያልኩ ነበረ። አሁንም ቢሆን የዳኒንም የሱስንም ነገር ሁለታችሁ እንድሰሙ አልፈልግም። በቃ መፍታት ካለበት እናንተ መፍታት የማትችሉ ከሆነ ጋሽዬም ቢሆኑ ተቆጥተው የብሩኬናት ሙሽዬ ተቆጥታ ልክ እንደባለፈው ወንድሞችም አሉ። መስተካከል ያለበት ነገር መስተካከል አለበት፣ ግን አሁን ላይ የምናየው ነገር በጣም ነው የሚደብረው። የእውነት ነው የምላችሁ በጣም እኔ ከእነሱ አንደበት ለመስማት ነው ዝም የምለው እንጂ ማለት ነው። የሚሰሙ ነገሮች በጣም ብዙ ነገሮች ናቸው። በጣም ከምላችሁ በላይ ማለት ነው። ቤተሰብ ይህ እንደ ቀልድ የሚታይ ነገር አይደለም። ቢያንስ ለተመልካችም የሆነ ነገር ማሰማት አለባችሁ። ተመልካች በጣም እየተጨናነቀ ነው። በእናንተ ጉዳይ በጣም እያሰቡ ነው። አንዳንዴ የራስ ወዳድ መሆን የለብንም። የሚወዱን የሚጨነቁልን ሰዎች ስላሉ ለእነሱ ደግሞ እኛ መጨነቅ አለብን። እኔ ኮሜንት ላይ ምን ብዬ እንደምመልስ ራሱ ግራ አጋባሉ። ምክንያቱም ታርቀው ይመጣሉ። ይህን ነው የማስበው። እኔ የማስበው ሀይሚዬ ብሩኬ ታርቀው እንደሚመጡ ነው። አንድ ላይ ሆኖ ሰላም ተፈጥሩ ደግሞ ይሆናል። የማይሆን ነገር የለም። የሰው ልጅ እኮ በቃ መቀጠል የለብንም። በቃ በቃን ብለ ቁርጥ ካደረጉም ደግሞ ችግር የለብንም እኛም ተቀብለን ይሄንን ጉዳይ ሁለቱንም እናበረታታለን። አንዱም አንዱ የተጻፈለት ነው የሚኖረው። ሐይሜም እንደዛው ብሩኬም እንደዛው። ግን በጣም አላቅም ምን እንደምላችሁ። እኔ ለራሴ ግራ ግብት ነኛል፣ ግራ ግብት ነው ያለኝ። በጣም ነው የሚያስጠላው እና ቢያንስ የሆነ የሚቆጣቸው አካል የሚመክራቸው አካል ያስፈልጋል። ነው ተሰርተሽ የደራ ልጅ